ማትያስ የምሽት ጸሎታቸውን እንደጨረሱ አንድ አስደንጋጭ ዜና ሰሙ። ይህም የወዳጃቸውና የጓደኛቸው ሀጂ ሙፍቲ ህልፈት ነበር። ማመን አልቻሉም። ደጋግመው ጠየቁ፣ እና አረፋሉ? በዙሪያቸው የነበሩ ሰዎች አዎ፣ ሙፍቲ አርፈዋል ሲሉ አረዷቸው። ለረጅም ሰዓት ወንበር ላይ አረፍ ብለው ቆዘሙ፣ ተከዙ። ከዛም እንደገና ለረጅም ሰዓት ጸጥ ብለው ከቆዩ በኋላ ይህ ቃል እንዲጻፍላቸው አጠገባቸው ያሉትን ሰዎች አዘዙ። እግዚአብሔር በየዘመናቱ ሀገርን ያለ መካሪ ህዝብን ያለ ዘካሪ አይቶም አሉ። ለዚህ ምስክሩ ታላቁ አረጋዊ ናቸው። የበሳለ አእምሮ ባለቤት፣ ሀገርን የሚወዱ፣ ህዝባቸውን የሚያከብሩ፣ የተጠቁት ወዳጅ፣ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሀጆ መርድሬስ ምስክርም ታሪክም ነበሩ አሉ አባ ማትያስ። ኢትዮጵያ በጣት ከሚቆጠሩት አረጋውያን አፈ ማር ከሆኑት መካሪዎቿ መካከል አንዱ ሙፍቲ ነበሩ አሉ። ለመወደድ የታደሉት በሁ ሁሉ የሚከበሩ የዘመናችን ጌጥ ዛሬ አጣናቸው ሲሉ ሐዘናቸውን ምሬት ባዘሉ ቃላት አባ ማትያስ አሰፍሩ። ይህን የድካማ ለመገላገላቸው ለእርሳቸው ረፍት ነው ሲሉም በሉ እናንተም ሂዱ እኛም ወደዛው ነው። ድሮም መንገደኛ ፊትና ኋላ ነው ያሉ መሰሉ። ለሀገር ግን ታላቅ ጉዳት ከመሆን በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው አሉ አባ ማትያስ። ከዚህ መግለጫ በኋላ በደከመውና በዛለው እንዲሁም ደግሞ ማረጋዊነታቸው ሳይገድባቸው ሚሊኒየም አደባባይ ተገኙ። ስቅስቅ ብለው አለቀሱ። እናም ይህ ፎቶ በማህበራዊ ሚዲያ መነጋገሪያ ሆነ። ሰላም ወደ የንጋት ኮከብ ሚዲያ ቤተሰቦች እንዴት ናቸው? በትናንትናው እለት የሃጂ ሙፍቲ እድሪስ የቀብር ስነ ስርዓትን አስመልክቶ በሚሊኒየም አዳራሽ የነበረው የሽኝት መርሃ ግብር ላይ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ አቡነ ማትያስ እና እንዲሁም ሊቃን ጳጳሳት በተገኙበት በዚህ የቀብር ሽኝት ላይ የብዙዎችን ስሜት የገዛ ብዙዎችን ደግሞም በአይናቸው ላይ እንዲመጣ ያደረገና ብዙዎችን ያስለቀሰና ያስነባ ክስተትና ጉዳይ ተፈጥሯል ይሄው ምንድነው ብፁዕ ወቅዱስ አቡነ ማትያስ በሀጂ ሙፍቲ የሽኝት ስነስርዓት ላይ እጅግ በጣም በተከፋ ስሜት እምባ ከአይናቸው ወጥቶ ማልቀሳቸው ሙስሊሙንም ክርስቲያኑንም እንዲሁም ደግሞ እምነት የሌለውም በሙሉ የእሳቸው ድርጊት ከማታ ጀምሮ በማህበራዊ ሚዲያ መነጋገሪያ ጉዳይ ሆኖ የመሸ ክስተት ሆኗል ከዚሁ ጋር ተያይዞ ደግሞ እጅግ በጣም በርካታ የእስልምና እምነት ተከታይ የሆኑ ግለ ሰቦች በዚህ በቅዱስ ፓትርያርኩ የሀዘን ስሜት አንዳንድ ስሜቶችን እያጋሩ ይገኛሉ። እስኪ አስቀድሞ ብፁዕ ቅዱስ አቡነ ማትያስ በሀጂ ሙፍቲ እድሪስ የሽኝት ስነ ስርዓት ላይ የሰጡትን መግለጫ የቅዱስ ፓትርያርኩ ልዩ ጽፈት ቤት የእሳቸውን የሀዘን ስሜት አስነብቧል። ይኸው ምንድን ነው የሚለው አቤቱ ደግ ሰው አልቋልና፣ ይላል መዝሙር 11 ቁጥር 1 ላይ የተጻፈውን የእግዚአብሔርን ቃል መነሻ በማድረግ ነው የሐዘን ስሜታቸውን የገለጹት። እግዚአብሔር በየዘመናቱ አገርን ያለ መካሪ ህዝብን ያለ ዘካሪ አይተውም። ለዚህም ምስክሩ ታላቅ አረጋዊ፣ የበሳል አእምሮ ባለቤት፣ አገርን የሚወዱ፣ ህዝባቸውን የሚያከብሩ፣ የተጠቁ ወዳጅ፣ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎች መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ ዛሬ አጥታለች። ይህን የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለአገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና፣ ሐዘናችን ጥልቅ ነው። ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮችና ለመላው ኢትዮጵያ ሕዝብ መጽናናትን እንመኛለን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ ወስብሐት ለእግዚአብሔር በማለት አባታችን ብፁዕ ወቅዱስ ይህንን የሐዘን መግለጫ በጽፈት ቤታቸው በኩል አስነብበዋል፣ አቅርበዋል። እንዲሁም በዚህ የአስከሬን ሽኝት ፕሮግራም ላይ በሚሊኒየም አዳራሽ ተገኝተዋል። ከሊቃነ ጳጳሳት ጋር በመገኘት ነበር በዚህ ቦታ ላይ የተገኙት። ፕሮግራሙ ከተጠናቀቀ በኋላ የክብር እንግዶች ቦታውን ለቀው በሚወጡበት ሰዓት ላይ እሳቸው ግን ጥለው መውጣት አልቻሉምና ወደኋላ በመቅረት በሀጂ ሙፍቲ እድሪስ አስከሬን ፊት ቆመው እጅግ በጣም ኢትዮጵያዊነትን የሚገልጥ ሰውነትን የሚያሳይ የውስጥ ስሜትንና ሀዘን የሚገልጥ ድባብ ነው ብፁዕ ወቅዱስ አቡነ ማትያስ ያሳዩት። ወደ እሳቸው ፊት ቀርበው እንግዲህ በሀዘን ነው የተሸኟቸው። እያማተቡ እጃቸውን በደረታቸው ላይ አስቀምጠው በዚህ ስሜት መለየታቸው አቡነ ማትያስ እና ሀጂ ሙፍቲ ኢድሪስን በሃይማኖት የሚያገናኛቸው በእምነት የሚያመሳስላቸው ነገር ኖሮ አለም ቢሆንም ግን ሐዘናቸው በጣም ከባድ እና መሪር መሆኑን የሚገልጥና የሚያሳይ ነገር ነው የተመለከትነውና ያየነው ጉዳይ። እንግዲህ ኢትዮጵያ ስንል ይህን የምንመለከተውና የምናየው እታች ያለው በማህበራዊ ሚዲያ የሚፈጠሩ ጫጫታዎች፣ ግርግሮች አንዱ በአንዱ ላይ እንዲነሳ አንዱ በአንዱ ላይ በጥላቻ ቃላት እንዲወራወር የሚያደርጉ ሰዎች ከታች ያሉት ውስን ሰዎች ናቸው። ብዙ ነገር ጎልተው እንዲታዩ ያደረጉ ያሉት እንጂ ይህን ነገር ስንመለከትና ስናይ በእውነት ኢትዮጵያውያን ጥልቅ መሰረት ያለን ህዝቦች መሆናችን ቡድንን የሚያሳይና የሚያስረዱ ነገሮችን ነው እየተመለከትን ያለ ነው። ከዚሁ ጋር ተያይዞ ደግሞ የብፁዕ ወቅዱስ አቡነ ማትያስን የእንባና የሀዘን መግለጫን ስሜት አስመልክቶ እጅግ በጣም በርካታ ማህበራዊ ሚዲያ ተጽዕኖ ፈጣሪ ሰዎች ይህንን ጉዳይ እየገለጡት ይገኛሉ። ከነዚህም መካከል ኡስታዝ በድሩ ሁሴን ይህንን የብፁዕ ወቅዱስ አቡነ ማትያስን ሀዘንና እንባን አይቶ የሚከተለውን ስሜትን አስቀምጧል ልብን ዘልቆ የሚሰማ የወዳጅ ሀዘን በማለት ነው እንግዲህ የእሳቸውን የብፁዕ ወቅዱስን ፎቶ ከፊት አስቀምጦ በማለት በቁራናቸው ያለውን ቃል አስቀምጧል። ይህች እዝነት ናት በማለት የብፁዕ ወቅዱስ ስሜት እጅግ በጣም ልብ የሚገዛ ሆኖ ነው ያገኘው። ከዚህ ጋር ተያይዞ ሙክታሮቪች ኦስማኖቭ የተባለው የፌስቡከር ደግሞ እሱም የሚከተለውን ነገር አስቀምጧል። በብፁዕ ወቅዱስ አቡነ ማትያስ የሀዘን ስሜትን አስመልክቶ በፓትርያርኩ ያወጡትን የሀዘን መግለጫ ስሜትን አስመልክቶ እንዲህ ብለዋል። ይህ የሀዘን መግለጫ ልቤን እጅግ በጣም ስርስሮታል። ቃል ያጣሁለትን ሀዘኔታ ገልጿል። ኦርቶዶክስ ሀገርነች የምንለው በምክንያት ነው በማለት ሞክታሮቪች ገልጧል። አያይዙም ደግሞ ለሀገር ልጅ ለልብ ወዳጅ ለእውነተኛ ጋር ለታላቅ አባት የፈሰሰ የሌላ ታላቅ አባታዊ እምባ ላዘኑት ሁሉ መጽናናትን ያድልልን በማለት አስቀምጧል። እንዲሁም በብዙ አጋጣሚዎች የምናውቃት ሐውለት አህመድ የተባለችው አንዲት የእስልምና እምነት ተከታይ የሆነች ሴት የብፁዕ ቅዱስ አቡነ ማትያስን ይህን በእንባ ይታጠበ ፎቶ አይታ ተመልክታ ከሃጂ ሙፍቲ ድሪስ ሞት ጎን ለጎን የእሳቸው የሀዘን ስሜት ደግሞ ብዙ የእስልምና እምነት ተከታይ ሰዎችን ስሜትና ቀልብ የገዛ መሆኑን የሚገልጥ መልእክት አስቀምጣለች። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ዘኢትዮጵያ ወደ ሚሊኒየም አዳራሽ ከመምጣታቸው በፊት ጽሕፈት ቤታቸው አካባቢ በጥልቅ ሐዘን ተውጠው ሲያነቡ እንደነበር ሰማሁ። በስንብት ፕሮግራሙ የሆነውን ደግሞ ሁላችን የሚያየነው ነው። የብፁነታቸውን ዕድሜ ያርዝምልን። ክርስቲያን ወንድምህቶቻችን ሙፍቲ በሕይወት እያሉ ለአመታት እንዲሁም ካረፉም በኋላ ከተለያዩ ዋልጌዎች የሚሰነዘረውን የሚቀፉ ንግግር ችላችሁ ስትከላከሉና ተሳዳቢዎችን አፋቸውን ስታስይዙና ስታሳፍሯቸው ቆይታችኋል። ሙፍቲ በሕመም በቆዩባቸው ቀናትም ከዳር እስከ ዳር በጭንቀት ቆይታችሁ ፈጣሪ እንዲመራችሁ ስትለምኑ ከርማችኋል። የእናንተም አባት የሆኑት ሙፍቲ ወደዚያኛው ዓለም ሲሻገሩ በከፍተኛ ሐዘን ላይ ሆናችሁ አስተዛዝናችኋል። ያየነው እውነት ይበልጣል፣ አከብራችኋለሁ በማለት ሐውለት አህመድ የተባለች ቺሴት ሴት ይህንን የብፁዕ ወቅዱስ አቡነ ማትያስን የሐዘን መግለጫ ፎቶን አይታ ምልክቷን አስቀምጣለች ማለት ነው። ከዚህ ጋር ተያይዞ እጅግ በጣም በከረረና ጸረ ክርስትና አቋም ባላቸው ሰዎችም ይህ ጉዳይ እጅግ በጣም አስደንግጧቸዋል። ሰሞኑን በተለይ በክርስትና እምነትና በብሔር ጉዳይ ተነስቶ አወዛጋቢ ነገሮችን እየለቀቀና እየጻፈ የሚገኘው አብዱ ጀሊል ሻህሊ ካሳ የተባለው ግለሰብም ይህ ብፁዕ ወቅዱስ አቡነ ማትያስን ፎቶ አይቶ ማለፍ አልቻለም መሰለኝ ይህንም ቃል አስቀምጧል። የኢትዮጵያ ልዕልና በዚህ በኩል ነበር መንገዱን በጋራ ከፈለግነው ሩቅም የሚጠፋም አይደለም ከህገ ልቦና እስከ እስልምና የነበረ የታደሰበት እንጂ ከውጭ ወደ ውስጥ የተደረገ ቅብብሎች አልነበርም ይህ ሲገባን የዚህ እምባም ትርጉም ይናገራል እና ይህን እምባብ በስንት መጽሐፍ ንባብ ትደርስበታለህ በማለት መልእክቱን አስቀምጧል ከዚሁ ጋር ተያዞ ደግሞ አንድ የእስልምና ምን ተከታይ ሙሐመድ ሰይድ የተባለ ሰው ማለት ሰውነት ነው። ሰው ማለት እዝነት ነው። ከእዝነት ውጭ ሲሆን ሰው ሳይሆን ድንጋይ ነው በጥልቅ የሚነበብ ፎቶ በማለት የብፁ ቅዱስ አቡነ ማትያስን በእምባ ይታጠብና የራሰ ፎቶቸውን ከፊት አስቀምጧል። እንግዲህ ከማታ ጀምሮ በቲክቶክ፣ በፌስቡክ፣ በዩቲዩብ በሌሎች ማህበራዊ ሚዲያዎች የብፁ ቅዱስ አቡነ ማትያስ እምባ ይታጠብ ፎቶን ከፊት በመግለጥና በማስቀምጥ የሃጂ ሙፍቲ እድሪስ ሞት ሳይሆን ብዙዎችን ያስተሳሰረ ብዙዎችን ያቀራረበ፣ እሳቸውም ደግሞ ለእውነት እውነትን እየተናገሩ ለፍትህ እየጮሁ መቆማቸው ከእስልምና እምነት ውጭ ያሉት ብዙ ኦርቶዶክሳውያን በሚገርም ፍቅር በሚገርም ክብር ነው ለሳቸው ያላቸውን ፍቅርና አድናቆት በዚህ የቀብር ስነስርዓታቸው ላይ እየገለጠ ያለው። ማህበራዊ ሚዲያን ስንመለከተው ከጽንፈኞች አንዳንድ ዋህብያዎች በላይ ኦርቶዶክሳውያን ክርስቲያኖች ናቸው ለሃጂ ሙፍቲ ኢድሪስ ጥብቅና ቁመው ሀዘናቸውን፣ ስሜታቸውን ሲገልጡ የተመለከት ነው። ይህ ነው እንግዲህ የሚሻለው መፍትሄው። በዚህ መሰረት ካልሆነ በስተቀር ላይ ኦርቶዶክሳውያንን በማጥቃት በእስልምና በኩል ደግሞ ጽንፈኝነትን በማራመድ ሀገርና ምድራችን በዚህ ሰላምና ረፍት ልታገኛል አተችለም። ስለዚህ እንግዲህ የሆነው ነገር የብፁ ቅዱስ አቡነ ማትያስ እምባና ሀዘን ኦርቶዶክሳውያንንም የወከለ ቤተ ክርስቲያናችንንም ያላትን ክብርና የክርስቶስን ቃል መሰረት አድርጋ ለሁል ከሁሉ ጋር በሰላም መኖር እንደሚቻል እንደ ሰብአዊነት ለሰውን በማዘን ደግሞ ይህን ሀዘነታ ስሜት ቤተ ክርስቲያናችንም እንዳላት የሚገልጥ በመሆኑ በጽነታቸው ያደረጉት የቤተ ክርስቲያን አባቶችና ሊቃነ ጳጳሳት በዚህ የአስክሬን ሽኝት ፕሮግራም ላይ ተገኝተው የፈጸሙት ድርጊትና ስነስርዓት የብዙ ሌሎችን ትኩረት የሳበ ሆኖ በመገኘቱ ይህም መረጃ ላቀርብላችሁ ችያለሁ። በቀጣይ ጊዜ በአዲስ መረጃ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር እያደረጋችሁ ከቻናላችን ጋር በወዳጅነት በቤተሰብነት አብራችሁን እንድትዘልቁ እየጋበዝኩኝ የምሰናበታችሁ ሙልጌታ ስዩም ነኝ።